በስመ አብ ወልድ የመንፈስ ቅዱስ አሐዱ አምላክ አሜን ግንቦት 21 በዚህ ች ዕለት አምላክን የወለደች እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራ ቤተ ክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጽ ታየች ጌታችን መድኃኒታችን ኢየሱስ ክርስቶስ እርገት በዓልም የከበረ አባት አባ መርትያስ በአሥራ ሁለቱ ደቂቅ ነቢያት አንዱ ቅዱስ አሞጽ ነቢይ መታሰቢያው ነው። ደብረ ምጥማቅ ግንቦት 21 በዚች ዕለት አምላክን የወለደች እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራ ቤተክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጥ ስለመታየቱ የክርስቲያን ወገኖች ሁሉም ታላቅ በዓልን ያደርጋሉ። እርሷም በልጇ የመለኮት ብርሃን የተጎናጸፈች ናት። በዙሪያውም የመላእክት አለቆችም በየማዕረጋቸው ክንፋቸውን ዘርግተው ይቆሙ ነበር፣ ይጋርዷታል። ሱራፌልም አጥንታቸውን ይዘው ለንግሥናዋ ገናናነት ይሰግዳሉ። በየስግደታቸውም እንዲህ እያሉ ያመሰግናታል። አብ በሰማይ ሆኖ ተመለከተ፣ እንደ አንቺ ያለ አላገኘም። አንድ ልጁንም ልኮ ከአንቺ ሰው ሆነ። ሁለተኛ ሰማዕታትም በየማዕረጋቸው ረቂቃን በሆኑ ፈረሶቻቸው ተቀምጠው እየመጡ መጀመሪያ ቅዱስ ጊዮርጊስ በአምባ ላይ ፈረስ ወርዶ ይሰግድላታል። እንዲሁም ባድንጀሮቹ ሰማዕታት መጥተው ይሰግዱላታል። ከእርሱም በኋላ የሚመጣው በዱሪ ፈረስ የሚቀመጥ ይህ መቆርቆዮስ። ከዚሁም በኋላ ሰማዕታት ሁሉ በመከታተል መጥተው ይሰግዱላታል፣ ምስጋናም ያቀርቡትላታል። ሁለተኛም ደግሞ የጻድቃን አንድነታቸው መጥተው በፊቷ ሰግደው ይመላለሳሉ። ሄሮድስ የገደላቸው ሕፃናትም መጥተው ይሰግዱላታል። በፊቷም እየዘለሉ አንዱ በአንዱ ላይ እየዘለለ በመተቃቀፍም ይጫወታሉ። የተሰበሰቡትም ባዩ ጊዜ ደስታ ይሞላባቸዋል። በሰማይም ያሉ ይመስላቸው ነበር። እናትና አባቱም የሞቱበት ቢኖር ወይም ዘመዶች ወይም ባልንጀራውም ቅድስት ድንግል ማርያም እመቤቴ ሆይ እገሌን አሳይኝ ብሎ በሚለምናት ጊዜ ቀድሞ በነበረበት መልኩ ያንን ጊዜ ታምጣዋለች። ደግሞም መሐረባቸውን ወደ ላይ ይወረውሩላት፣ የወደደችውንም በእጁ ተቀብላ መልሳ ትጥልላቸዋለች በረከትም በየጠቂቱ ይካፈሉታል። እንዲሁም አመስገን ሁሉ ክርስቲያንም፣ እስላሞችም፣ አረማውያንም ያዩታል። ወደ ቤታቸውም ለመሄድ ሲሹ በፊቷ ሰግደው ይሰናበቷታል። እርሷም ትባረካቸውና ይመለሳል። አባ መርቲያኖስ፤ በዚህች ዕለት የከበረ አባት አባ መርትያኖስ አረፈ። ይህም አባት በልጅነቱ ከአንድ ቅዱስ የሆነ አረጋዊ አባት ዘንድ ማንኩሶ ታላቅ ገድልን ተጋደለ። ከዚህም በኋላ አመረኖ ወደምትባል በቂሳሪያ ወዳለች ገዳሜዶ በዚያም እጅግ በጣም የበዛ ገድልን ተጋደለ። በጸሎት በጾም በስግደትም በሌሊትና በመዓልትም በመትጋት እየተጋደለ ስድሳ ሰባት ዓመት በኖረ ጊዜ የገድሉና የትሩፋቱ ወሬ በቦታ ሁሉ ተሰማ። እነሆ አንዲት በክፉ ሥራዋ በዝሙት የታወቀች አጢአተኛ መዘራሴ ትሰማች። ጽድቁና ቅድስናውን በመናገር የሚያመሰግኑትንም እንዲህ አለቻቸው፣ እናንተ ታመሰግኑታ አላችሁ እርሱ የሚኖረው በዱር ነው፣ የሴት ገጽ ከቶ አያዩም። እኔን ቢያይ ድንግልናውን አጥፍቼ ቅድስናውን ባረከስኩት፣ ተሐርምቱንም ባፈረስኩት ነበር። እነርሱ ግን ጥንክርናውን ስለሚያውቁ ተከራከሯት። ስለዚህም በመካከላቸው ክርክር ሄጄ ከእኔ ጋር በኀጢአት ብጥለው ምን ትሰጡኛላችሁ? አለቻቸው ገንዘብም ሊሰጧት ተስማሙ። ያን ጊዜም ተነስታ ጌጦቿን፣ ልብሶቿና አሽቶቿን ያዘች። መልካም እጅግ ውብ ነበረች። ፊቷንም ተከናንባ፣ ጨርቅ ለብሳ ወደ በዓቱ ሄደች። ልብሷና ጌጦቿንም ለብቻው በከረጢታ ስራ ያዘች። ከበዓቱም ቅርብ በሆነ ቦታ ተሰውራ እስከሚመሽ ቆይታ የበዓቱን ደጃፍ አንኳኳች። አራዊት እንዲበሉኝ በውጭ አትተወኝ፣ እኔ መጻተኛ ነኝና መንገድንም ተሳስቼ ወደዚህ ደረስኩ አለችው። እርሱም በልብ አሰብ ውጭ ብትዋት አራዊት ይበላታል፣ ማስገባትም ስለ እርሷ ጦር በእኔ ላይ ይነሳብኛል አለ። ከዚህ በኋላም ከፈተላት። በዚያች ሰዓት ውስጥ ትቷዋት ወደ ሌላ ቦታ ፈቀቀለ። እርሷ ግን ልብሶቿን ለብሳ ጌጦቿንም ተሸልማ ሽቷም ተቀብታ ወደ እርሱ ገባች። ከእርሷ ጋም እንዲተኛ ፈልጋ ከዚህ ማንም የሚያየን የለም አለችው። ቅዱሱ የሰይጣን ማጥመጃውን እንደሆነች አውቆ ጥቂት ታገኝ የመንገድን እስታ እግዚአብሔርን የምንፈራውን ከሆነ እንደኛ ያሉ ሰዎችን ላንፈራቸው ይገባናል አላት። ይህንን ብሎ ከእርሷ ዘንድ ወጣ። ታላቅ እሳትም አንድዶ እግሩን ከውስጡ ጨመረ። ነፍሱንም የሲኦልን እሳት የምትች ከሆንች ኃጢአትን ስያ፣ በዘገየ ጊዜ ወደ እርሱ ሄደች። እሳትም ውስጥ እግሩን ሲያቃጥል አይታው እጅግ ደነገጠች። ከእሳትም ውስጥ ውትታወጣችው ልቧም ወደ ንስሐ ተመለሰ። ልብሷና ጌጦቿን ከላይ አውጥታ ጣረች፣ እግሩም በታች ሰገደች። ስለ ነፍሷ ድህነትም እንዲረዳት ለመነች። እርሱም ይህን ዓለም ፍላጎት ሁሉ ኃላፊ እንደሆነ ያስተምራትና ይመክራት፣ ልብ ያደስደ ያድርጋትም መጀመር። እሷም በጨከነ ልብ ንስሐ ገባች። ከዚያ በኋላም በአንድነት መኖር አግባብ አይደለም ብሎ ወደ ደናግል ገዳም ወሰዳት። ጠብቃትም ዘንድ በእምነቷን አደራ አላት። በቀረው ዕድሜዋ በገድል ተጠምዳ እግዚአብሔርን አገለገለች። ወደ በጎ ሽምግርናም ደረሰች። የመፈወስ ሀብትን አድሮባት ብዙዎች በሽተኞችን አዳለች። የከበረ አባ መርትያኖስ ግን ሌላ ሴት እንዳያመጣበት ርቆ በባህር መካከል ወዳለች ደሴት ገብቶ በዚያው የሚኖር አንድ ባለታ እንኳም የእጅ ሥራውን እየሸጠ ምግቡንም ያመጣለት ነበር። ከብዙ ዘመናት በኋላ መርከብ ተሰብራ ሰመጠች። አንዲት ሴትን በመርከብ በመርከብ ስባሪ ተጣብቃ አባ መርቲያኖስ ወዳለበት ደሴት የባህር ማዕበል አደረሳት። በአያትም ጊዜ ደረገጠ አደነቀም። ከእርሷ ጋር በአንድነት ስለመኖሩ አዘነ። የእግዚአብሔርም ቃል አስተምሮ የመንኩስና ልብስ አለበሳት። ምግቧንም ማዘጋጀላትና ለእኛ በአንድነት መኖር አግባብ አይደለም አላት። ያንን ደሴት ትቶላት ወደ ባህሩ ተወርውሮ ገባ። አንበሪም ተሸክሞ ወደ አይብስ አወጣው። ራስ ስምንት አገሮችንንም እስቲ ያዳረስ በአገሮች በአሉ ገዳማት ሁሉ ከዚያ ቀን ጀምሮ የሚዞሩ በአንድ ቦታ እንዳይቀመጥ አስቦ ነው። ከዚህ በኋላም የዕረፍቱ ጊዜ እንደቀረባ አቆ በበዓት ውስጥ ራሱን እስረኛ ያደረገ ኤጲስቆጶስንም ጠርቶ ከመጀመሪያ እስከ መጨረሻ ሀገዱን ሁሉ ነገረው። ኤጲስቆጶስም ከጸጋው ገናናነት የተነሳ ደነቀ። ከዚህ አስቀድሞ የእግዚአብሔር መልአክ ለኤጲስቆጶሱ ስለ አባ በርቲያኖስ ሥጋ እንዲያስብ ነግሮት ነበር። ከዚህ በኋላም ነፍሱን በእግዚአብሔር እጅ ሰጠ። ኤጲስቆጶሱ በታላቅ ክብር ገንዞ ቀበረ። ያቺን ሴት ግን እስከ ዕረፍቷ ቀን ባለ መርከብ የሚጎበኛት ሆነ። ባረፈችም ጊዜ ስጋዋ እንደ በረዶ ነጥቶ አገኛት። ስጋዋንም ወደ ሀገሩ ተሸክሞ ወስዶ ቀበራት። ቅዱስ አሮን ሶሪያዊ በዚህ ችለት ከልጅነቱ ጀምሮ ተጋዳይ የሆነ አባ አሮን ሶሪያዊ አረፈ። ለዚህም ቅዱስ የመፈወስና ድንቆችን ተአምራትን የማድረግ ሀብት ሰጥቶታል። ይኸውም እንግዶች መነኮሳት ወደ እርሱ በመጡ ጊዜ የእርግብ ግልገሎች አብስሎ አቀረበላቸው። ስጋም በላም ባሉ ጊዜ በላያቸው አማትቦ እርግቦቹን አድኖ እንዲበሩ አደረጋቸው። ደግሞም በተራራ ላይ ገዳም ሰራ። ውሃም ከተራራው በታች የራቀ ነበረና በጸለይና በእጁ በማተበ ጊዜ ስቦ ከተራራው ላይ አወጣ። በአንዲት ቀንም ሰይጣን በክፋቱ ሊያጠፋውና ወደ እርሱ መጣ። እርሱ ግን በላዩ ባደረ መንፈስ ቅዱስ ተንኮሉን አውቆ ና ወደ በዓት ግባ አለው። በገባ ጊዜም በላዩ ዋሻውን ደፈረው ታላቅ የቋጥኝ ድንጋይ አመጫረበት። ሴጣንም አፈረ። ደግሞም ሁለተኛ የአካ አገር ገዢ በማለት ጊዜ ጸሎቱ አስነሳው። ደግሞ ውሃ የሚቀዳባቸው አራት እንስራዎችም በአንበሳ እየጫነ በመውሰድ አስር ዓመት ያኖረ። ከዚህ በኋላም ወደ ዘላለም ሕይወት ሄደ። እግዚአብሔር ምስጋና ይሁን። እኛንም በከበረች ጸሎቱ ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለም። ቅዱስ አምፀ ነብይ። በዚች ቀን ከ12ቱ ደቂቅ ነቢያት አምዱ አምፀ ነብይ መታሰቢያው ነው። አምፅ ማለት እግዚአብሔር ጽኑዓ ባህሪ ነው። አንድም እግዚአብሔር ያጽናል ማለት ነው። ተወዳጅ ሰው ተብሎም ይተረጉማል። የነበረውም ቅድመ ልደት ክርስቶስ በ800 ዓመት። አባቱ ቴና፣ እናቱ ሜስታ ይባላሉ። ትውልዱም ከነገደ ስምኦን ነው። በትውፊት ይህ ነብይ የነብዩ ኢሳያስን አባት ነው የሚሉት ቢኖሩም ሁለቱ አምጾች የተለያዩ መሆናቸውን ሊቃውንት ይናገራል። ይህም እውነተኛ ነብይ በእስራኤል ነገስት በኢዮዓስና በኦዚያ ዘመን አስተማረ። የእስራኤልንም ልጆች የእስራኤልና የይሁዳን ነገስታዊ ይገስጻቸው ነበር። ስለ ክብር ባለቤት ስለ መድኃኒታችን ኢየሱስ ክርስቶስ መከራ ስለመቀበሉ በዚያች ቀን ስለ ፀሐይ መጨለም ከዚያ በኋላም እስራኤልን ስለሚደርስባቸው መከራ፣ ሐዘን፣ ለቅሶ ረዴትም እንደሚያጡ የእግዚአብሔርንም ቃል መስማት ከማጣት የተነሳ እንደሚራቡና እንደሚጠሙ በሀገሩ ሁሉ በአሕዛብ መካከል እንደሚበተኑ አሕዛብም እንዳጃ ሸክሽከው እንደሚያጎድባቸው ትንቢትም ተናገረ። ትንቢቱም በላያቸው ተፈጸመ። ቅዱሱን ነብይ ወገኖቹን አብዝቶ ይገሳቸው ነበር። ስለ ኃጢአታቸውና ስለ ክፋታቸውም ስለ ስለዘረፋቸው እነርሱ እንደገደሉት ተረገደ። የትንቢቱም ዘመን ከጌታችን ስጋዊ በፊት በስምንት መቶ ዓመት ነው። ለእግዚአብሔር ምስጋና ይሁን። ለአባቶች ለእናቶች የተገለጠች እመቤታችን ለእኛም በረዴት ትገለጭልን። ጣመ ስማ በአንደበታችን ጣመ ፍቅራ በልባችን ይደርብን። አሜን። ወስብሐት ለእግዚአብሔር። ስንክሳር ዞና